አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ የተከበራችሁ ቤተሰብ እንደምን አላችሁ? ሰላም ሰላም። ክርስቲያን ወገኖች እንዴት አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ለዚህ ቤት አዲስ ከሆኑ ሰብስክራይብ በማለት ቤተሰብ፣ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ትላንት እንዳየ ነው አህሙና ፈኪ እንግዲህ ፈኪ ና ድረስልኝ ብላ ስሙን ጠርተው ከዳማ እየተቻኮለ መጥቶ እንግዲህ ፈኪ ቤት ኢፍጣርን አፍጥሯል ማለት ነው። በዛም በተረፈ ደግሞ እንግዲህ ፈኪ የጠራው ኢፍጣርን ሳይሆን አሞኝ ወደ ሐኪም ቤት እንድትወስደኝ ነው ብላ እንግዲህ ፈኪ ሰላመቲ ካበይ በቲ እንግዲህ አንዳንድ ጊዜ አትፈትነኝ አትንከኛ ይባል ምህረቱን ነው እንጂ ፈኪዬ ማለት ነው። አብሽሪ ራስሽን ተንከባከቢ። ህመምን ማቆየት ወደ ሌላ ነገር ነው የሚያስከትለው፣ እና ቶሎ ሲያምን ስበቡ ማድረስ ግድ ነው ማለት ነው። እንግዲህ ፈኪ እንዳያቸዋት ትንሽ ህመሙ ቆይቶብኛል፣ ሲጠናብኝ ነው ወደ ሐኪም ቤት የመጣሁት ብላለች ፈኪ ማለት ነው። ሁላችንም እንግዲህ ሲያመን፣ በተለይ በሀገር ውስጥ ካል ያላችሁ እውጭ እንኳ ያለ ነው ላይ መቻችል ይችላል ማውጣት አንችልም በጠለ ቤት እንሆናለን ምናምን ብዙ ነገሮች ስላሉ ህመሞች ይሰረጁናል፣ ማለት ነው። ግን ሀገር ውስጥ ያላችሁ በተለይ መሄድ የምትችሉ ሰበቡን ማድረስ ግድ ነው እና በሽታን ከማባባስ ማለት ነው። ፈኪ እንግዲህ ትላንት አሳዝናኛለች ማለት ነው። ያው ብቸኛ ስትሆኑ ያንኑ የምትፈልጉትን ሰው ነው የምትጠሩት እና አህሙ ጀዛከላሁ ኸይረን። እንግዲህ አንድ ሰው ፈልጎ በተፈለገበት ሰዓት መገኘት ትልቅ ነገር ነው እና እንግዲህ ክበር ክበር ክብር በል ማለት ነው። ደስ የሚል ኢፍጣርም አድርጋችኋል ማለት ነው። ክርክራችሁ ለነገራችሁ ደስ ይላል። እኔ በነገራች ላይ ፈቂና ሙሉ ከልቤ ነው የምወዳችሁ። በእውነት እንደው ቢጣመሩ ሀላል ቢሆኑ ደስ ይለኛል። ደስ ከሚለቻችሁ አንዱ እኔ ነኝ ማለት ነው። እና ፈኪ አብሽሪያ ይዞሽ መድኃኒትሽን ተከታታይ ራስሽን ጠብቂ። ራስን የውሃ በደንብ ጠጪ። ሳስበው ሳስበው እንግዲህ ኩላሊት ይመስለኛል ማለት ነው፣ ነገራቶች ዝም ብላ ስትናገር ለዶክተሩ ኩላሊት ይመስለኛል እና እንደዚህ ሽንቴ ተቀይሮ ምናምን ስትል ዝም ብዬ ያኔ ከተለምዶ አንጻር ዶክተር ነሽ እንዴ እንዳትሉኛ፣ እኔንም ስለሚያመኝ ይሄ ኩላሊት ማለት ነው። ብዙዎቻችን አረብ ሀገር ያለነው የኩላሊት በሽተኛ ነን ማለት ነው። አላህ ይጠብቀንና ከመቆም ከስራ ብዛት ውሃ ካለ መጠጣት እንደኔ ደግሞ የውሃ የመጠጣት ችግር ያለባቸው አሁን እኔ ሁሌም ሐኪም ቤት በሄድኩ ቁጥር በቃ ውሃ ጠጪ፣ በቀን ቢያንስ ሁለት ሊትር ውሃ ለመጠጣት ሞክሪ፣ አለዛ ከዛ በላይ ነው የምባለው። ግን ያኔ አልችልም ውሃ መጠጣት የውሃ ችግር አለብኝና፣ ፈኪ ደግሞ ውሃ መጠጣት ሞክሪ ሞክሪ ሳይሆን ጠጪ፣ ራስሽን ጠብቂ፣ አለሀፊያሽን ይመልስልሽ። አሁንም እንግዲህ ላደረግከው ነገር ጀዛክላ ኸይር። ደስ የሚል ጊዜ ነበር ያሳለፋችሁት። ቀልዳችሁ፣ ለነገራችሁ እየሳቁኝ ነበረ። ደግሞ በሽታዋ እኮ እኔ ነኝ፣ ፍቅር ነው ያመመሽ፣ ምናምን እያሉ በዚህ አጋጣሚ አንድ ገጠመኝ ንገራቸው ማለት ነው። የዛሬ ስንት ዓመት አንዲት እህት ታመመች እና ፍቅር ይዞች ነው እያልን እንቀልድባት ነበር። እና ሐኪም ቤት ወሰድናት። ሀበሻ ሐኪም ቤት ነበር የወሰድናት እና ፍቅር ይዞሻል እንዲህ ስትላት ዶክተሯ የለሁም በሳቅ በቃ ማለት አንዳንድ ጊዜ ያጋጥማል። የፈኪ ነው እያልኩ አይደለም ግን አንዳንድ ጊዜ ያጋጥማል። ፍቅርም በሽታ ይሆናል እና ፈኪን እያልኩኝ አይደለም። እኔ ደግሞ እንዳታነካኩኝ ማለት ነው። ቢሆን ደስ ይለኛል፣ ፍቅር ቢሆን ያመማት ደስ ይለኛል። ከበሽታ ፍቅር አይሻልም? እንደ ቤተሰብ እስኪ ንገሩኝ። ኧረ ፍቅር ይሻላል። ፍቅር ቢያም እኮ መድኃኒት ይገኝለታል። በተለይ ያ የምትወዱስ ልጅ አጠገባችሁ ካለ ችግር የለውም። ግን ያሁን ፈኪን እያልኩኝ ሳይሆን የገጠመኝን በራሴ በህቴ የገጠመኝን ነው እየነገርኳቸው አላችሁት። እና ደስ ይል ነበረ ፍቅርና ያመመሽ ምናምን እያለ ቀልዶቹ ምናምን እያዋዛ ምናምን ደስ ይል ነበረ። ግን ፈኪ ታማለች በእውነት ፊቷ ሁሉ ተቀያይሯል ማለት ነው፣ የቀልድ አይደለም። ፊቷ ሁሉ ተቀያይሯል። የሆነ ጥውልግ ብላለች ጥውልግ ያኔ ጥንዝል የሆነ ሰውነታቸው አለ አይደለ ታስታውቃለች። እና ያሳቀችኝ ደግሞ የምች መድኃኒት ወስጃለሁ ከጎረቤት አምጥቼ ምናምን ስትል ሳቄ። ምን አይነት መድኃኒት ነው እያለ ዶክተሩ ራሱ ይስጠይቃል። አይ አልኩኝ፣ አንዳንድ ጊዜ እኮ ማለት ነው እኛ በራሳችን ዶክተር የምንሆነው አለን ማለት ቅጣጥል። በተለይ እናቶች ታጠኑት። እዚህም ነው እንኮ እዚህ ምን፣ ያሁን ታጠናለች፣ ችግር የለብኝ ምች ምናምን ከሆነ ማለት ምክንያ አንዳንድ ጊዜ ደግሞ በሽታን አለማባባስ ጥሩ ነው እና ደስ ትሉ ነበረ። አህሙ ፊጥራውም እንግዲህ ደስ ሲል ነበረ እንግዲህ ተሽሎሽ በአዲስ ቪዲዮ እንደምትመጪ ፈኪ እርግጠኛ ነኝ። አላህ አፍያሽን ይመልስልሽ። እንወድሻለን ብዙ የምንወድሽ ልጆች አለን እና እንግዲህ አላህ ይጠብቅሽ ፈኪዬ። ውድድ ነው ማድረግሽ። በተረፈ እንግዲህ እስኪ ሰብስክራይብ አርጉ፣ ይሄንን ቤት ማለት ነው። ፈኪ በአዲስ ቪዲዮ ተሽሎሽ፣ አልሐምዱሊላ አፍያይን አላህ መልሶልኛል ብለሽ ደግሞ በምስጋና እንደምትመጪ እርግጠኛ ነኝ ማለት ነው። ለቤቱ አዲስ የሆናችሁ ብዙ ልጆች በፈኪ ስም በፈኪ ስም እያላችሁ ሰብስክራይብ እያደረጋችሁኝ ነው። እጅግ አመሰግናለሁኝ። ሰብስክራይብ የምታደርጉኝ የፈኪ ወዳጆች፣ አሁንም ሰብስክራይብ፣ ሼሮ አድርጉኝ፣ አበረታቱኝ ወዳችኋለሁ። አላህ ይገዛችሁ። የመዳም ቅመሞች ይህ ስራውን እንግዲህ ስራም ኢባዳ ነው እና አላህ እጥፍት ድርብ አድርጎ አላህ ይጻፈልን ማለት ነው። ወሰላሙ አሌይኩም ረመቱላ በረካቱ